በ2526 የውድድር አመት አርሰናል ካስፈረማቸው ተጫዋች መካከል አንዱ ምናልባትም በዚህኛው የውድድር አመት አርሰናል እንደ ቡድን ስኬታማ የሚሆን ከሆነ የዚህ ተጫዋች ሚና እጅግ በጣም ጎል ነው ተብለው ከሚነሱ የአርሰናል የ2526 የውድድር አመት ፈራሚዎች መካከል በቀዳሚነት ሊነሳ ይችላል። በቅርብ ዓመታት በተለይም የስድስት ቁጥር ቦታ ስፍራ ተጫዋቾች በጣም በርካታ የእግር ኳስ ቤተሰቦች እንደሚስማሙበት በቡድናቸው ውስጥ የተለየ ዶሚነንት ማድረግ የሚችሉ ተጫዋቾች ናቸው። ይህንን እንደ ምሳሌ በእያንዳንዱ ቡድን ውስጥ ማንሳት የምንችል ይመስለኛል። ማንቸስተር ሲቲ ያለፉትን አምስትና ስድስት ዓመታት በላይ በእንግሊዝ ፕሪሚየር ሊግ ፍጹም አስደናቂ ቡድን ሆኖ ስንመለከተው አንዱ ለዚህ ቡድን ጥሩ ሆኖ መዝለቅ እንደ ምክንያት ከሚነሱ ርዕሰ ጉዳዮች ውስጥ አንዱ የሚሆነው የሮድሪ በዚህ ቡድን ውስጥ መኖር በትልቁ ከሚነሱ ጉዳዮች ውስጥ አንዱ ነው። በተመሳሳይ ባላንዶርን አሸንፏል እዚህ ቦታ ላይ ሆኖ በተጫወተባቸው የስኬት ዓመታት ውስጥ። እንዲሁ ደግሞ ሊቨርፑል በኤርገን ክሎፕ ስር አስደናቂ ውድድር ዓመታትን አሳልፏል ብለን ካልን እዛ ቡን ውስጥ ከሞናኮ ያስፈረሙት ፋቢን ብዙዎቻችን በደንብ መናነሳው ነው። ኢቨን ቼልሲ በቅርብ ዓመታት ሪከርድ የሆነውን ገንዘብ ለ ሞይሰስ ካሴዶ ሲያወጣ እንዲሁ በደንብ የምናነሳው ጉዳይ ነው። እና በ2025/26 የውድድር ዓመት አርሰናል እስካሁን ድረስ በቡድኑ ውስጥ ካሉ ተጫዋቾች ውስጥ በቀዳሚነት የምናነሳው ከሪያል ሶሲዳድ ያመጡት እና የቡድኑ የረጅም ዓመታት ተስፋ ተብሎም ጭምር የሚነሳው የማርቲን ዙበሜንዲን ቆይታን ማንሳት ያለብን ይመስልኛል። እስካሁን ድረስ አርሰናል ባደረጋቸው የእንግሊዝ ፕሪምየር ሊግ መርሃ ግብሮች ተጫዋቹ በአስራ አንዱም ተሰልፎ ተጫውቷል። በሚገርም ሁኔታ ደግሞ ከ11 ጨዋታዎች በአስሩ በቋሚነት መጀመር የቻለባቸው ጨዋታዎች ናቸው። ስለዚህ ሚካኤል አርቴታ ይህንን ጨዋታ ይህንን ተጫዋች በተመለከተ በያንዳንዱ የሊግ መርሃ ገበር ላይ የሚጠቀሙበት ተጫዋች ስለመሆኑ ምንም የሚያጠያይቅ አይደለም። በተመሳሳይ በአውሮፓ ሻምፒዮንስ ሊግ ከአራቱ ጨዋታዎቻቸው በሶስት ተጠቅመዋል። ይልቁኑ ያልተጠቀሙበት ጨዋታ ይታወቃል። በተከታታይ ሶስት ጨዋታዎቹ ላይ የቢጫ ካርድ መመልከቱን ተከትሎ ተጫዋቹ በቅጣት ምክንያት መርሃ ግብሮችን ማከናወን ያልቻለባቸው አጋጣሚዎች እንደነበሩ የምናስታውሰው ነው እና በተመሳሳይ አሁን ባለበት ነባራዊ ሁኔታ ምናልባት ለአርሰናል በጣም ቁልፍ ሚናን እየተወጡ ይቀጥላሉ ተብለውም ጭምር ከምንጠብቃቸው ብቻው የዚህ ውድድር ዓመት አስደናቂ ከሚባሉ ፈራሚዎች መካከልም ጭምር ስለመሆኑ ብዙዎቻችን አፋችንን ሞልተን መናገር የምንችለትን ተጫዋች ቡድኑ አግኝቷል። ታዲያ ምንድን ነው የተጫዋች በአርሰናል ቤት ውስጥ እየሰጠ የሚገኙ የሚሉትን ጉዳዮች ማንሳት ያለብን ይመስለኛል። በጣም ቁልፍ በሆኑ የሊጉ መርሃ ግብሮች ላይ ይህንን ተጫዋች ስንመለከተው አእምሯችን ለሚመጡ ነገሮች አሉ። ለምሳሌ እስካሁን ድረስ ባሉት ቆይታዎቹ አራት የጎሎች ላይ ተሳትፎ አድርጓል። ሁለት ጎል አስቆጥሯል። አንድ አሲስት አድርጓል። በአጠቃላይ ደግሞ የሶስት ጎሎች ላይ ተሳትፎ ማድረግ የቻለ ምናልባት በጣም ጥሩ ጊዜ እየሳለፉ ከሚገኝ ተጨዋቾች ውስጥ አንዱ ነው። በተለይ በተለይ ደግሞ ከኖቲንጋም ፎረስት ጋር የነበረውን ጨዋታ እናስታውሳለን። በጣም አስደናቂ የሚባሉ ሁለት ሮኬት ሮኬት የሚባሉ ጎሎችን አስቆጥሮ ነበር። በዚህ ሳምንት አርሰናል ከ የመጨረሻውን ማለት ነው ኢንተርናሽናል ብሬክ ሲመጣ ከሰንደርላንድ ጋር ያቻ ውጤትን አስመዝግቦ ቡድኑ ሲወጣ ምናልባት የማሸነፊያ እድል ነበራቸው አርሰናሎች ነገር ግን ምንም እንኳን ከሜዳቸው ውጭ ተጉዘው ጨዋታውን ሁለት እኩል በሆነ ውጤት ሲያጠናቀቁ በተመሳሳይ አሲስት ማድረግ የቻለበትንም ጭምር አጋጣሚ ነበር በቡድኑ ውስጥ መፍጠር ይቻል እና አሁን ባለ ሁኔታ የአርሰናልን የቡድኑን ሚዛን ከሚጠብቁት ተጫዋች ክል አንዱ ተብሎ ይነሳል በተለይ ከኳስ ጋር እንዲሁም ከኳስ ውጭ ባሉት ቆይታዎች ውስጥ ለአርሰናል ዲሲፕሊን ከሆኑ የቡኑን የመከላከሉንም ሆነ የማጥቃት ሚዛን የሚጠበቀው ተጫዋች ስለመሆኑም ጭምር ይነሳላቸዋል። ይሄ ለአርሰናል እጅግ በጣም ከሚጠቅሙ ተጫዋቾች መካከልም ጭምር አንዱ ነው። አንዱ በተጫዋቹ በኩል ከሚነሱለት ጉዳዮች ውስጥ በተለይም በአራት ሶስት ሶስት የጨዋታ ሲስተም ውስጥ በጣም የሚደነቅ አይነት ይህንን በሪያል ሶሴዳል በተለይም ደግሞ በኢማኑኤል አልጓችል የአሰልጣኝነት ቆይታዎች ውስጥ ቡድኑን በግራ በኩል እየተሰለፈ በጣም ከሚያግዙ ተጫዋቾች ውስጥ አንዱ አራት አንድ አራት አንድ አሊያም ቀደም ሲል ባነሳ ነው የአራት ሶስት ሶስት የጨዋታ ቅርጽ ውስጥ በጣም አስደናቂ የሚባል ፐርፎርማንስ የሚያሳልፈም ተጫዋች ነው እና ሚኬል አርቴታን በተመሳሳይ ይህንን ተጫዋች በዚህ ውድድር ዓመት ይዘውት በገቡት የፕሪሚየር ሊጉ መርሃ ግብሮች ውስጥ ለቡድኑ ቁልፉን ሚና እየተወጡ ከሚገኙ ተጫዋቾች ውስጥ አንዱ ነው። ደግሞ እንደ አንድ የአማካይ ስፍራ ተጫዋች ሪስክ ቴከር ከሚባሉት መካከል አንዱ ነው። ብዙ ጊዜ እንዲህ አይነት ተጫዋቾች የሚወስኗቸው ውሳኔዎች ጥሩ ካልሆኑ የመጨረሻው ላይናፕ ላይ የሚገኙት ከእነሱ ጀርባ ሁለት ሴንተርባኮች አሊያም ደግሞ አሁን ላይ የተመለከተን እንዳለ ነው። እንዲህ አይነት የስድስት ቁጥር ሚናን ወስደው የሚጫወቱ ተጫዋቾች ወደኋላ ተስበው ከሁለቱ ሴንተርባኮች ውስጥ አንዱ በመሆን ሁለቱ የመስመር የተከላካይ ስፍራ ተጫዋቾች ይበልጥ በማጥቃት ኮንትሪቢሽኖች ተሳትፎ እንዲኖራቸው ይደረጋል። አሁን በአርሰናል ቤት ውስጥ የምናየው ሪካርዶ ካላፊዮሪንና እንዲሁ ደግሞ ጁሪያን ቲምበር ይበልጥ የማጥቃት ሚና ይዘው ወደ ሜዳ በሚገቡበት ሰዓት ላይ ከሳሊባ እና ጋብሪኤል ማጋሌጅ ጋር በመሆን እንደ ሶስተኛ ሴንተር ባክ በመሆን ቡድኑን የሚያግዙ ተጫዋቾችም ጭምር ናቸው። ይህንን በቼልሲ ቤት ውስጥ የምንመለከተዋለን ቅድም ባነሳ ነው። እንዲሁ ደግሞ በተመሳሳይ በማንቸስተር ሲቲ ቤት ውስጥ በማንቸስተር ዩናይትድን እንኳን በአንዳንድ አጋጣሚዎች ካዝሜሮ አሊያም ደግሞ ማኑኤል ኡጋርቴንን ሚና ለመውጣት ጥረት ያደርጋሉ። ምንም እንኳን ፐርፌክት ናቸው ማለት ባንችልም እንዲህ አይነት የሜዳ ላይ እንቅስቃሴዎችን የሚሰጡ ተጫዋቾች ናቸው ማለት ነው። ስለዚህ ሪስክ ቴከር እንዲሆኑም ጭምር በእንደዚህ አይነት ተጫዋቾች ይጠበቃል። ነገር ግን የሚወስዷቸው ሪስኮች ግን ዋጋ የሚያስከፍሉም ጭምር ደግሞ ስለመሆናቸው ፍጹም የሚዘነጉ አለመሆናቸውን ልናነሳው ይገባልና በጣም አስደናቂ የሚባለውን ቆይታ በዚህ ቡድን ውስጥ እያሳለፉ ከሚገኙ ተጫዋቾች ውስጥ አንዱ ብለን ልንጠቅሰው የሚገባን የውድድር ዓመትን በዚህኛው የአርሰናል ቡድን ውስጥ እያሳለፉ ከሚገኙ ተጫዋቾች ውስጥ አንዱ ነው። ሶ ሚኬል አርቴታ ያወጡበት ገንዘብ ሪሊ የሚገባው ስለመሆኑ እስካሁን ድረስ የነበሩበት ወይም የመጡበትን ቆይታን በተመለከተ በደንብ የሚያስመሰክር ቆይታን እያሳለፈ ነው የሚገኘው። ምናልባት በእስካሁኖቹ ቆይታ በተመለከትናቸው የፕሪሚየር ሊጉ መርሃ ግብሮች፣ በዩኤፋ ቻምፒየንስ ሊግ 253 ደቂቃዎችን አሳልፈዋል። በእንግሊዝ ፕሪሚየር ሊግ ከ950 በላይ ደቂቃዎችን ቆይታን ማድረግ የቻለ ተጫዋች ነው። ፕላስ ደግሞ የሊካፕ መርሃ ግብሮችን በተመለከተ አሰልጣኝ ሚካኤል ርቴታ ቡድኖቻቸውን የስኳድ ሮቴሽን ከመጠቀም አንጻር ስለሆነ እየሰሩ የሚገኙት የዛን ያህል ሲጠቀሙ አልተመለከትንም። አክቹዋሊ እስካሁን ድረስ ባለው ቆይታም ጭምር ተጫዋቹን አሰልፈውት በሜዳ ውስጥ ገብቶ የሜዳ ላይ መርሃ ግብሮችን ሲያከናውን ያየን አይደለም የምንገኘው። ሶ በሚቀጥሉት የሊግ መርሃ ግብሮች ይህንን ሊያደርጉ ይችላሉ። ነገር ግን እስካሁን ድረስ ባለው ቆይታ በጣም የተሻለውን ጊዜ ደግሞ እያሳለፈ የሚገኝ ተጫዋች መሆኑን እየተመለከተ ነው። ምናልባት አንዳንድ የቡድን አጋሮች ይህንን ምስክርነት እየሰጡለት ነው የሚገኙት። ለምሳሌ ራሱ የማንቸስተር ሲቲ እና የስፔን ብሔራዊ ቡድን የአማካይ ስፍራ ተጫዋች ነው ሮድሪ፣ አለማችን ላይ ከሚገኙ የወቅቱ የስድስት ቁጥር ቦታ ስፍራ ተጫዋቾች ውስጥ ምርጡ የሚልንም ጭምር ለዚህ ተጫዋች ምስክርነትን እየገለጸለት ይገኛል እና በቅርብ ጊዜያቶች ውስጥ አርሰናል እያሳለፋቸው በሚገኙት የሜዳ ላይ እንዲሁም ከሜዳ ውጭ ያሉት ፐርፎርማንሶች ውስጥ የእሱ ሚና የዛን ያህል ቀላል የሚባል እንዳልሆነ በደንብ እየተመለከትን ነው የምንገኘው። በጣም ፐርፌክት የሚባለን ሲዝንን በቡድን ውስጥ እንዲያሳልፈም ጭምር እያደረጉ ከሚገኙ ተጫዋቾች መካከል አንዱ ነው። ስፔን ከቱርክ ጋር በነበረችው ከቡልጋሪያ ጋር በነበረው ጨዋታ ላይ አሳልፈው ሲጠቀሙት ተመልክተናል። በተመሳሳይ ደግሞ በቅርብ ጊዜም በነበሯቸው የብሔራዊ ቡድን መርሃ ግብሮች ውስጥ ይህንን ተጫዋች ወደ ሜዳ በማስገባት መርሃ ግብሮችን እንዲያከናወንም ጭምር የማድረጉን የቤት ስራ ስትሰጥ እዛ ቦታ ላይ በጣም አስደናቂ የሚባልን ቆይታ እንዲያሳልፉ ምክንያት ከሆኗቸው ተጫዋቾች መካከልም ጭምር አንዱ ነው እና በ2526 ውድድር ዓመት የፈረሙ ምርጥ አምስት ተጫዋቾችም ጭምር ስፔን ሊስት አውት ሲያደርግ እዛ ውስጥ ከተካተቱ ተጫዋቾች መካከልም ጭምር ደግሞ የሚነሳ ነው። ምናልባት ይህንን እንኳን በተመለከተ ብዙ የዛን ያህል ጥርጣሬ የነበረው ተጫዋች አይደለም። ምንም ጥያቄ የለውም። ነገር ግን እዛ ቦታ ላይ ከወጣበት ሰባ ሚሊዮን ዩሮ አንጻር በአንዴ የሚፈለገውን አይነት ስታሲክስ ይሰጣል ሜዳ ውስጥ የሚሉ ጥያቄዎች ደግሞ የሆኑ ስጋቶች ነበሩ። ምናልባት ይህንን ተጫዋች በተመለከተ አሰልጣኝ ሚኬል አርቴታ ላይን ብሬኪንግ ፓስ የሚባሉ ኳሶችን በማቀበል ደረጃ በጣም የተዋጣለት ነው እና ደግሞ እንግሊስ ፕሪሚየር ሊግን በዚህ ውድድር ዓመት ተመልክታችሁ ከሆነ አንዱ ለምሳሌ እንደ ሊቨርፑል ያሉ ቡድኖች ለመቸገራቸው እንደ ምክንያት የሚነሳው ረጃጅም ኳሶችን የመከላከል ክፍተት የሚታይበት ቡድን ስለመሆኑ ይነሳል። በተመሳሳይ ደግሞ እንዲህ አይነት ቡድኖች በቁልፍ የሚባሉ ኳሶችን የሚያቀብሉ ተጫዋቾች በሜዳ ውስጥ እንዲኖሩ ደግሞ ይፈለጋሉ ማለት ነው። አርሰናል ደግሞ አንዱ የዚህ ውድድር ዓመት ፐርፌክት የሆነው የቡድኑ መገለጫ ብለን ከምናነሳቸው ርዕሰ ጉዳዮች ውስጥ ሊሆን የሚችለው ረጃጅም ኳሶችን ከመጠቀም ባለፈ የቆሙ ኳሶች ላይ በጣም ፐርፌክት የሆነ ቡድን መሆኑን ስትመለከቱ ለሚካኤል አርቴታና ለማርቲን ዙቤሜንዲ የውድድር ዓመቱ ፐርፌክት ነው ማለት እንችላለን። ስለዚህ አንዱ በሜዳ ውስጥ እያየን የምንገኘው የዚህ ተጫዋች የሜዳ ላይ ቆይታ በጣም በጣም አስደናቂ ነው። በእርግጥ ባሳለፍነው የውድድር ዓመት በስፔን ላሊጋ ካሉ የአማካኝ ስፍራ ተጫዋቾች አንጻር የነበሩት የቁጥር ስታስቲክሶች ፍጹም የሚያስደንቁ ናቸው። እንግዲህ ስፔን እንደነ ፔድሪ ያሉ ተጫዋቾች አሏት። ምንም የዛን ያህል ጥያቄዎች የማይነሱባቸው እጅግ በጣም የሚያስደንቅ የሜዳ ላይ እንቅስቃሴዎች እና ደግሞ አንድ ሲዝኑ ሲጀመር ለምሳሌ የሚኬል አርቴታ ይህንን ተጫዋች በደንብ ስለሚያውቁት ነው ተጫዋቹን ወደዚህ ቡድን ያመጡት። እና ደግሞ አርሰናል ስለሚፈልግ ነው ስለሚፈልገኝ ነው ወደዚህ ቡድን ያመጣኝ ይልቁኑ በእያንዳንዱ ጨዋታ ላይ ከዚህ ቀደም ካደረግኩት ነገር ይልቅ እንደ አዲስ ብዙ ነገሮችን ማድረግ እንፈልጋለሁ እሻለሁ የሚል ሀሳብን የሚያነስ አይነት ተጫዋች መሆኑን ደግሞ ስንመለከት ለቡድኑ እጅግ በጣም ቁልፍ ከሚባሉት ውስጥ አንዱ ነው እና ደግሞ በጣም ልምድ አለው። አሁን ባለበት ሁኔታ ከሁለት መቶ በላይ ጨዋታዎችን ማከናወን ይቻለ አርሰናል ምናልባትም ይሄ ቀደም ብሎ ይነሳ የነበረው ለዣቪ አሎንሶ የጨዋታ መንገድ ቅርብ የነበረ አይነት ተጫዋች ምክንያቱም ሪያል ማድሪድ ራሱ ነ ተጫዋች ይፈልገው የነበረ ቡድን ስለነበረ ከሚኬል አርቴታ ይልቅ ያንን ሀሳብ የመቀበል ፈላጎት ይኖረዋል የሚሉ ሀሳቦች ይነሱበት የነበረ እንደነ ባርሴሎናም ጭምር በዚህኛው ዝውውር ላይ ይገባሉ የሚሉ ጥያቄዎች የነበሩበት ሲነሱበት የነበረ በ20 አት ደደር አመት በስፔን ላሊጋ ብዙ የተሳኩ ኳሶችን በማቀበል ጥሩ የሚባል ስታትስቲክስ ከነበራቸው ተጫዋቾች ውስጥ አንዱ የነበረ እና ብዙ ታክሎችን ይወርድ የነበረ 13ተኛው የአማካይ ስፍራ ተጫዋች ብዙ ኳሶችን ያቋርጥ የነበረው 12ተኛው ተጫዋች ብዙ ኳሶችን በማሸነፍ 94 ኳሶችን ባሳለፍነው የውድድር ዓመት በማሸነፍ ሶስተኛው የስፔን ላሊጋ የአማካይ ስፍራ ተጫዋች የነበረ እና ብዙ የተሳኩ ኳሶችንም ጭምር በማቀበል 1752 በስፔን ላሊጋ ካሉ አማካዮች በጣም ጥሩ የሚባል ቁጥር የነበረው ተጫዋች ነበር እና ደግሞ እንደነት ጆርጊኒዮ ቶማስ ፓርቴ ዴክላን ራይስ ካሉ ተጫዋቾች ውስጥ አንጻር ስንለካው በአርሰናል ቤት ውስጥ ከዚህ በፊት ከነበሩ ተጫዋቾች የተሳኩ ኳሶችን በማቀበል የተሳኩ ወደፊት የማጥቃት እድል ያላቸውን ኳሶች በማቀበል ደረጃ በፕሮግሬሲቭ ፓሶች ማለት ነው። በጣም ፐርፌክት የሆነን ተጫዋች ነበር። የሚኬል አርቴታ ቡድን በዚህኛው ሲዝን ማግኘት የቻለው በጣም ፐርፌክት የሚባል ግዢ ነበር። ቀደም ብለውም ጭምር ሲያከናውኑ ይሄኛው ቡድን አከናውኗል ብለን መናገር የምንችለው ማለት ነው። እስካሁን ድረስ ያሉት ቆይታዎቹን በተመለከተ ፍጹም ጥሩ የሚባለን ቆይታን ነው እንግዲህ በዚህ ቡድን እያሳለፈ የሚገኘው። ቀጣዮቹ የሊጉ መርሃ ግብሮች ውስጥ ብሎም ደግሞ አርሰናል በሚያሳልፋቸው አጠቃላይ ማለት ነው በውድድር ዓመቱ በወል የሚኖረውን ቆይታን በተመለከተ ተጫዋቹ የሚኖረው ኮንትሪቢሽን እዚሁ በጣም ቀላል የሚባል አይደለም። አርሰናል በተለይ በተለይ መከላከሉ በጣም ደካማ የሚባል ቡድን አይደለም። ፐርፌክቱ የሲዝኑ ፐርፌክቱ ቡድን እንደሆነ ይታወቃል። ያሳለፍነው ሳምንት በሰንደርላንድ ሁለት ጎሎች እስኪቆጠሩ በድረስ ቡድኑ በእንግሊዝ ፕሪሚየር ሊግ ሶስት ጎሎችን ብቻ ኮንሲል ያደረገ ቡድን ነበር። ስለዚህ የዘጠና ደቂቃ ፐርፎርማንስ ነበር ይልቁኑ እንዲሁም በአስር ሳምንታት ካስተናገዷቸው ጎሎች አንጻር የተቃረበ ጎል ኮንሲል ያደረጉት ከዛ ባለፈ ዴክላን ራይስ ብዙውን ጊዜ ቦክስ ቦክስ የሚባል ይበልጥ ኦፌንሲቭ የሆነው ነገር ላይ ተሳትፎ እንዲያደርግ የሚፈልግ አይነት ተጫዋች ትሮሳርድ፣ ኤዚ፣ ሳካ እና ሜሪኒዮ እንዲሁ ደግሞ ሜሪኖ በማይኖርበት ሰዓት ላይ ቪክተሪ ክርሽ አሊያም ደግሞ ካይ ሃቨርትዝ ባሉበት ቡድን ውስጥ እንዲሁ ደግሞ ምናልባት አሁን ባለ ሁኔታ ማርቲን ኦዴገር ወደ ሜዳም ሲመለስ ጭምር እንደነ ጋብርኤል ማርቲኔሊ እንዲህ አይነት በጣም ብዙ የማጥቃት ባህሪ ያላቸው ተጫዋቾች ባሉበት ቡድን ውስጥ የሚበልጠውን የሚጠበቅበት ቡድኑን ሚዛኑን እንዲጠበቅና መከላከሉንና ማጥቃቱን ይበልጥ ቦንድ በመሆን እዛ ቦታ ላይ ድልድይ በመሆን እንዲያግዝ ኤክስፔክት የሚደረግበት ተጫዋች በጣም ፐርፌክት የሆነን ቆይታን እስካሁን ድረስ ባለው የዚህ ቡድን ቆይታ እያሳለፈ ነው የሚገኘው እና ገና 26 ዓመቱ ላይ እንደመሆኑ መጠን ለአርሰናል የሚቀጥሉት ረጅም ዓመታት ግልጋሎት የሚሰጠው ተጫዋች የመሆኑ ጉዳይ ብዙ የሚያጠያይቅ አይደለም። ስለዚህ ሲዝኑን የጀመረበት መንገድ እንዴት ነው ብለን ካለን የማርቲን ዙቤሜንዲ የእስካሁኖቹ ቆይታዎች ፍጹም አስደናቂ ሊባሉ የሚችሉ ናቸው። ብለን ምን መሰክርለት አይነት ተጫዋች መሆኑን በደንብ ማንሳት የምንችለው ተጫዋች ነው። ሶ ሚካኤል አርቴታ ቀደም፣ በእርግጥ ስፔን አይነት ተጫዋቾችን በተመለከተ አሁን ላይ የሚነሳው ጥያቄ ብዙ የሚያደናግር አለም፣ የሚያጨቃጭቅ ነው ለማለት ያስቸግራል ። ምክንያቱም በጣም የተዋጣላቸው በጣም አስደናቂ የሚባሉ የሜዳ ላይ ኳስን ኮንትሮል የማድረግ አሊያም ጨዋታን የማንበብ ችግር የሚነሳባቸው ተጫዋቾች አሉ። ቡድናቸውን በደንብ መምራት የሚችሉ ስለመሆናቸው እዚህ ጋር ብዙ ጥያቄዎችን የምናነሳባቸው እንዳልሆነ የተመለከተን ነው የምንገኘው። ስለዚህ በዚህኛው የስፔን ብሔራዊ ቡድን ብሎም ደግሞ በዚህኛው የአርሰናል ቡድን ውስጥ በጣም ፐርፌክት የሆነን ጊዜን እያሳለፈ ከሚገኙ የፕሪምየር ሊጉ በጣም አስደናቂ የስድስት ቁጥር ቦታ ስፍራ ተጫዋቾች መካከል አንዱ ይህ ተጫዋች እንደሆነ የተመለከተን ነው የምንገኘው። ምናልባት አርሰናል በጣም ቁልፍ በነበረበት ለምሳሌ ከአትሌቲ ጋር በነበረው ጨዋታ ላይ ብዙ ኳሶችን የነካው፣ ብዙ ኳሶችን ያቀበለው፣ ብዙ የአንድ ላንድ ግንኙነቶችን ያሸነፈው፣ ብዙ ቁልፍ ኳስ ያቀበለው፣ ብዙ ኢንተርሰፕት ማድረግ የቻለ ብዙ ሪከቨሪዎች ላይ መሳተፍ የሚችለውም ተጫዋች እርሱ ነበረ እና ይህንን ቡድን ለረጅም ጊዜ ማገልገል የሚችሉ የፉትቦል አንደርስታንዲንግ ካላቸው ተጫዋች መካከል አንዱ ነው እና በጣም ታይት በሆኑ ስፔሶች ለኳሶችን ማቀበል የሚችል አይን አለው። ፓሲንግ ሬንጆቹ አጭርም ሆነ ረጃጅም ኳሶችን ፐርፌክት በሆነ ዌይ ማቀበል የሚችል አይነት ተጫዋች ነው እና ደግሞ የጌም አይኪዩ ያላቸው ጨዋታን ቶሎ ማንበብ የሚችሉ አይነት ተጫዋች ከሚባሉት ውስጥ አንዱ ነው እና ደግሞ በጫና ውስጥ ጨዋታዎችን ማድገብ የሚችል የጨዋታዎችን ቴምፖዎች መቆጣጠር የሚችል ጨዋታን ማፍጠንም ሲፈልግ ማቀዝቀዝም ሲፈልግ እንደ ቁልፍ ሊጠቀሙባቸው ከሚችሉባቸው የዚህ ቡድን ተጨዋቾች ውስጥ እንደ አንዱ ብለን ልናንሳው እንችላለን እና አሰልጣኝ ሚኬል አርቴታ ምናልባት አርሰናል ሀያ ዓመታት በላይ ተቆጥሯል፣ እንግሊዝ ፕሪሚየር ሊግን ካነሳ ይህንን መልስ እንዲያገኙ ከሚያስችሏቸው ቁልፍ ከሚባሉ የሜዳ ላይ ዲፓርትመንቶች ውስጥ አንዱ ነው ማለት ነው እና በተመሳሳይ በስፔን የዚህኛው ቁልፍ በሚባለው ቡድን ውስጥም ጭምር ይህንን ኃላፊነት እየተወጡ ከሚገኝ ተጫዋቾች ውስጥ አንዱ ልንለው እንችላለን ማለት ነው። እና እስካሁን ድረስ ባሉት ቆይታዎቹም ጭምር ፐርፌክት የሚባል የፕሮግሬሲቭ ፓሶች ከፍተኛ የሆኑ ሬቶች ካሏቸው የዚህ ቡድን ተጫዋቾች ውስጥ አንዱ ነው። ቀጣ የሚጠበቀው ምናልባት ከዲክላን ራይስ ጋር ያሉት ሊንክ አፖች ብዙ የሚበላሹ ናቸው የሚሉ ስጋቶች አይኖሩም ባልያም ከሁለት ጫፎች አንዳቸው ምናልባት እንደ ሪያል ማድሪድ የሆነ ጃይንት ቡድን ሜቢ ሊነጥቅ ይችላል እንኳን የሚሉ ስጋቶች ብዙ የሚኖሩ አይመስሉኝም። አሁን ባለበት ሁኔታ የዚህኛው የአርሰናል ቁልፍ ከሚባሉ የሜዳ ላይ ዲፓርትመንቶች ውስጥ አንዱ ነው ማለት ነው። ስለዚህ አርሰናል የሆነ ስኬት ማሳካት የሚችል ከሆነ በዚህ ቡድን ውስጥ ያንን ኮንትሪቢዩት ከሚያደርጉ ተጫዋቾች ውስጥ አንዱ የሚሆንበት እድል እጅግ በጣም ሰፊ ነው። ያንን እንመለከታለን። ምናልባት በእስካሁኑ ቆይታዎቹ ከኒውካስል ጋር በነበረው ጨዋታ ከፍተኛውን ሬት ካገኙ ተጫዋቾች መካከል አንዱ ነበር። ከኦሎምፒያኮስ ጋር በአውሮፓ ሻምስ ሊግ የተመለከትነው ጨዋታ፣ ከዌስት ሃም ጋር ኦፍ ኮርስ የለንደን ደርቢዎችን ቡኑ ሙሉ ለሙሉ የጨዋታዎቹ አሸናፊ ስለነበረ እዛ ቦታ ላይም ቁልፍ ከነበሩ ተጫዋቾች ውስጥ በደንብ የሚነሳ ነው እና በቶሎ ደግሞ ያንን አዳፕት ማድረግ የቻለ ተጫዋች ነው። ምናልባት አርሰናል ቤት ውስጥ ጥያቄ የሌለው ብዙ ስፔናውያን ተጫዋቾች አሉ በቡድኑ በኩል የምንመለከታቸው ምናልባት ብዙ ስፔናውያን መኖራቸው ከአሰልጣኞቹ ጀምሮ ማለት ነው ይበልጥ የመግባባት ጥያቄ ይነሳበታል ተብሎ አይጠበቅም። ራሱ አሰልጣኝ ሚኬል አርቴታ፣ ዳቪድ ራያ፣ ኬፓ አሪዛባላ፣ ክሪስቲያን ሞስኬራ፣ አዲሱ ፈራሚያቸው ተብሎ የሚነሳው ሚኬል ሜሪኖ፣ ራሱ ማርቲን ዙቢመንዲ የነዚህ ሁሉ ተጫዋቾች እዚህ ቦታ ላይ መኖር ምናልባት ከባቢው አየር በቀላሉ እንዲረዳውና እንዲገባውም ጭምር በሚያስችል ፎርም ላይ መገኘቱ አንዱ የሲዝኑን አጀማመር ጥሩ እንዲሆንለትም ጭምር ያገዘ ርዕሰ ጉዳይ ያለ ምክንያት ነው ብለን ብናነሳው የምንችልበት አንዱ ምክንያት ነውና አርሰናል ቁልፉን ተጫዋች ቁልፍ በሆነ ጊዜ ላይ ነበር ማግኘት የቻለው ይሄኛው የውድድር ዓመት ከፈረሙ በዚህ ቡድን ውስጥ ቁልፍ ሚናን ይወጣሉ ተብለው ከሚጠበቁት ውስጥ አንድ ሆኖ የጀመረው ማርቲን ዙቤሜንዲ ሪሊ ይጠበቅ በነበረው መልክ ደግሞ በፕሪምየር ሊግ ውስጥ እያሳለፈው የሚገኘው ቆይታ በጣም አስደናቂ ሆኖ የተመለከት ነው ነውና አርሰናል በጣም ፐርፌክት ዝውውር ፈጽሟል። ምናልባት የእናንተ እይታ ምን ይመስላል ሀሳቦቻቸውን ልታጋሩን ትችላላችሁ መልካም ጊዜም ተመኝቻለሁ።